የማህበረሰብ ክፍል ይኖራል አይደለም። ታካሚዎች ሀኪም ቤት ሄደው ሳይገኙ ሊቀሩ ይችላሉ በዚህ ምክንያት ህይወታቸው አደጋ ውስጥ ሊወድቅ ይችላል ለዚህ ማን ነው ተጠያቂ ለዚህ ተጠያቂው ማንም አይደለም መንግስት ነው? ይህን በደንብ ማስመር ያስፈልጋል ዋናው ተጠያቂ መንግስት ነው የዚህ የሀኪሞቹ ጉዳይ በጣም በትኩረት መታየት ያለበት ጉዳይ ነው ቅድም ያልኩት ነገር አለ አንደኛ የሀኪም ወንድሞቻችን ማወቅ ያለባቸው ጉዳይ ደሞዛቸው ለኑሯቸው ያልበቃው ያለ ምክንያት አይደለም። የኢትዮጵያ የፖለቲካ ብልሹነት ያመጣው ጣጣ መሆኑ መረዳት ያለባቸው ኢኮኖሚያችን ችግር ውስጥ የገባው የፖለቲካ ሊደርሺፑ ችግር ውስጥ ስለሆነ ነው። ፖለቲካችን የጦርነት ፖለቲካ ስለሆነ ነው። የሀገራችን ትኩረት ልማት ላይ እድገት ላይ ስላልሆነ ነው። ጦርነት ላይ ስለሆነ ነው። ግጭት ላይ ስለሆነ ነው። ይሄ ከፍተኛ የሆነ ኢኮኖሚ መቃወስ አምጥቷል፣ ኢንፍሌሽን የኑሮ ውድነት አምጥቷል። እና ይሄ ችግሩ ስርዓታዊና መዋቅራዊ መሆኑን ተገንዝበው ከፖለቲካ ጋር የተያያዘ መሆኑን አምኖ መቀበል አለባቸው። ምክንያቱም አንዳንድ ሀኪሞች ሲናገሩ ሰምቻለሁ፣ ጥያቄያችን የፖለቲካ አይደለም ምናምን ይባላል እ ይሄ ስህተት ነው። በድፍረት ወታችሁ አዎ የፖለቲካ ነው፣ በፖለቲካ ችግር ምክንያት የመጣ ጣጣ ነው ብሎ መናገር ያስፈልጋል ማለት ነው። አንዳንድ የፖለቲካ ኃይሎችም ደግሞ ትንሽ በዚህ ጉዳይ ላይ እንዲሸማቀቁ ሲደረጉ ያለው ለምሳሌ ይሄ የሀኪሞች እንቅስቃሴ ወደ ሌሎቹም የሙያ ክፍሎች፣ የህብረተሰብ ክፍሎች መተላለፍ አለበት መቀጠል አለበት ብለው የፖለቲካ ኃይሎች ሲናገሩ፣ ይሄው የሀኪሞቹን አጀንዳ ጠልፈው ፖለቲካ ሊጠቀሙበት ነው ሲባል ይሰማሉ። ኦፍኮርስ፣ ፖለቲካ ነው እንደውም የፖለቲካ ኃይሎቹ ስራቸውን መሆን ያለበት መቀስቀስ አለባቸው። በዚህ ጉዳይ ላይ ከሀኪሞችም አልፎ የመላው ህዝብ እንቅስቃሴ እንዲሆን የፖለቲካ ድርጅቶች መቀስቀስ አለባቸው። ቴዲ ተመልሳል። ይሰማ ከሆነ ይቅርታ። ልደት ቀጥል። መቀስቀስ አለባቸው እና አይ እኛ የለንበትም ምናምን ማለት የሚፈልጉ የፖለቲካ ኃይሎችን አይቻለሁ። ትክክል አይደለም። የፖለቲካ ኃይሎች የተበደለ የህብረተሰብ ክፍል ችግር ያለበት የህብረተሰብ ክፍል የፖለቲካ ትግል እንዲያደርግ መብቱን እንዲጠይቅ ማድረግ ዋናው ስራው ነው እና ሀኪሞቹም ይህን ጉዳይ የፖለቲካ ጥያቄ አይደለም ብለው መሸማቀቅ የለባቸው። የፖለቲካ ድርጅቶችም እኛ የለንበት ብለው መሸማቀቅ የለባቸው። ስራችን ነው፣ በሀኪሞች መቆም የለበትም፣ የመላው ህዝብ ጥያቄ መሆን አለበት ብለው መንቀሳቀስ አለባቸው። ይሄ መታወቅ አለበት። ሌላው አንዱ ሊሰመርበት የሚገባው ጉዳይ ስራ ማቆም አድማ አካሄዱ ሀኪሞች በዚህ ምክንያት አለመታደል ነው የሚጎዳ የህብረተሰብ ክፍል ይኖራል። አይደለም ታካሚዎች ሀኪም ቤት ሄደው ሳይገኙ ሊቀሩ ይችላሉ። በዚህ ምክንያት ህይወታቸው አደጋ ውስጥ ሊወድቅ ይችላል። ለዚህ ማን ነው ተጠያቂው? ለዚህ ተጠያቂው ማንም አይደለም መንግስት ነው። ይህን በደንብ ማስመር ያስፈልጋል። ዋናው ተጠያቂ መንግስት ነው። አሁን ቅድም ያነሳው ነገር አለ። ማስታወቂያ ማውጣት መብቱ ነው። ማውጣት ይችላል ማስታወቂያ። ግን የኢትዮጵያ ህዝብ መረዳት ያለበት ምንድነው? እነሱ ለእነሱ ያልበቃ ደሞዝ ነገ በማስታወቂያ ለሚቀጠረው እኮ ሀኪም አይበቃውም። መልሶ የዛ አይነት አመፅና ጥያቄ ውስጥ መግባቱ አይቀርም እና መፍትሄ አይደለም ትክክል ማለት ሞራልም ትክክል አይደለም። ግን መንግስት አቅሙ ካለው ሀኪሞቹ መብታቸው ነው ተቃውመዋል። እኔ ደግሞ ሰራተኛ የመቅጠር መብት አለ ብሎ ሊቀጥር ይችላል። ግን ይቻላል? በኢትዮጵያ ተጨባጭ ሁኔታ አሁን ይህን ኃይል ሊተካ የሚችል አካል አለው ችግሩንስ በዘላቂነት ይፈተዋል ወይ? የሚቀጠረው ሰ አካል የሚከፈለው ደሞዝ ይበቃዋል ወይ? እና አመፁን በዘላቂነት ተቃውሞውን በዘላቂነት ያስቀረዋል ወይ? አያስቀረው እና ይሄንም በደንብ ማየት ያስፈልጋል። እና ዋናው አሁን በተቋማቱ ውስጥ በተፈጠረው ችግር ጉዳት ለሚደርስባቸው ሰዎች ተጠያቂው መንግስት ነው። ተጠያቂው እሱ መሆኑን አውቆ የነዚህ የሐኪሞች ወንድሞቻችን ችግር እህቶቻችን ችግር በአስቸኳይ መፍትሄ አግኝቶ ዘላቂ መፍትሄ ይኖራል ብዬ አይደለም፣ ጊዜያዊ ቢሆን መፍትሄ አግኝቶ በህክምና አደጋ ውስጥ የሰዎች ህይወት እንዳይገባ ኃላፊነቱን መወጣት አለበት፣ ግዴታውን መወጣት አለበት። መንግስት ለህብረተሰቡ ደህንነት ቀዳሚ ኃላፊነት ያለበት እሱ ነው እና ሀኪሞቹን በዚህ ምክንያት ተጠያቂ ማድረግ ትክክል አይደለም፣ ትልቅ ስህተት ነው እና እኔ ይሄ በደንብ የተሰመረበት ጥሩ ይመስለኛል ወል እንግዲህ ህብረተሰቡ ቀላል ነገር ነው፣ ምንም ዋጋ አይጠይቅም። ይሄ ያው የኢንተርኔት አክሰስ ይጠይቃል። ውጭ ሀገር ያለ ማንም ኢትዮጵያዊ ይህ ችግር እንደሌለበት ይታወቃል። እንግዲህ ኢትዮጵያም በከተሞች አካባቢ ኢንተርኔት የተሻለ ተደራሽነት አሁን አለ። ግን ምናልባት ስጋት አለን፣ መንግስት ያኔ ሊዘጋ ይችላል። እንግዲህ ወጣቶቻችን ደግሞ ብዙ በዚህ ረገድ የተካኑ ናቸውእና የራሳቸው ዘዴ ያላቸው እሱን ነገር ካሁኑ ማሰብ ተገቢ ነው የሚል እምነት አለኝ። ከዘጋውም ደግሞ ጥሩ ነው። ምን ያህል ይህ መንግስት የህብረተሰቡን ሀሳብ እንደሚፈራ አንድ ዲሞክራቲክ እንደሆነ የበለጠ ማሳያ የሚሆን ይመስለኛል። ዞሮ ዞሮ እሱን የምናየው ነው የሚሆነው። አስቀድመን እንደዚህ ያደርጋል ብለን መደምደም የምንችል አይመስለኝም እና ህብረተሰቡ ይሄ ምንም ዋጋ የሚጠይቀው ነገር አይደለም። ከዛ ምንም የከበደ መስዋዕትነት በዚህ የሚከፍለው ነገር የለም ማለት ነው። ግን የኢትዮጵያ ትግል ብዙዎች እኮ ለውጥ እናመጣለን ብለው ውድ ህይወታቸውን እየገበሩ ነው። ይሄው ሀኪሞች አሁን እየታሰሩ ነው አደለ? ልጆቻቸው ሲታሰሩ ይራባሉ። ስራቸው ላይ ደግሞ የመባረሩ እድል አላቸው። ያ ደግሞ ህይወታቸውን የበለጠ ያመሰቃቅለዋል። ግን ዋጋ እየከፈሉ ነው። በነገራችን ላይ አሁን እንደዚህ አይነት ሀኪሞች አሁን ሲታሰሩ፣ ህብረተሰቡ ሪሊ መረባረብ አለበት። ቤተሰቦቻቸውን ልጆቻቸውን መርዳት አለበት። የኢትዮጵያ ባለሀብቶች ምንድን ነው የምንሰሩት? ሰዎች ለመብታቸው ጥረት ሲያደርጉ፣ የሀኪሞች ችግር ቢፈታ የህብረተሰቡ ችግር ነው የሚፈታው። ጥሩ የሆነ የህክምና አትሞስፌር ነው የሚኖረው። ሀኪሞች ደስ ብሏቸው ያክሙናል፣ የተሻለ ጤና እናገኛለን። ስለዚህ የእኛ ጉዳይ ነው ብለን ማሰብ አለብን። ስለዚህ አንድ ሀኪም ሲታሰር ችግር ውስጥ ሲገባ ቤተሰቦቹን የመርዳት ኃላፊነት ህብረተሰቡን መውሰድ አለበት፣ የማገዝ ኃላፊነት ህብረተሰቡ መውሰድ አለበት። በተለይ የኢትዮጵያ ባለሀብቶች በዚህ ጊዜ መንቀሳቀስ አለባቸው። ይህ ትልቅ የሆነ የሞራል ጥያቄ ነው። ይህን ኃላፊነት መወጣት አለባቸው። ስለዚህ ህብረተሰቡ በዚህም ደረጃ ዋጋ የሚያስከፍል አይደለም። ያኔ ላይቭ የሚተላለፈውን ፕሮግራም መከታተል ከተቻለ ማስተያየት በቴክስት መጻፍ እና የዛ ታሪካዊ ሂደት አካል መሆን ብዙ የሚያስከፍለው ዋጋ የለም። በነገር ላይ ጥሩ ምሳሌ ይሆናል። ሁለት ሁለት መልእክቶች ደርሰውኛል ይሄን ማስታወቂያ ካስነገርን በኋላ አንዱ ከዚህ ከአሜሪካ ነው። በአጋጣሚ ሆኖ ያኔ በሚቀጥለው ወር በሰባት እናንተ ይሄን ራሊ በጠራችሁበት ሰዓት ፍላይት ላይ ነኝ እና አሁን ና ያወቅኩትኝ እና አሁን መቶ ዶላር ጭማሬ ጨምሬ ያስቀየርኩ ትኬቴን ያለ ይሰዋል። እንዳያመልጠው ለመሳደፍ ምን ፕሮግራም እኮ ካለፈ በኋላ ሊያየው ይችላል አይደለ? ግን አንድ ቁጥር ዋጋ አለው ብሎ ስላመነ ነው፣ ይሄ ሰውዬ እንደዚህ ያለው። ሌላም ገጥሞኛል። አውሮፓ ውስጥ ያለ ሰው የልጅ ልደት በዛ ሰዓት ነበረ፣ እየተነጋገርን ነው። በማግስቱ ልናደርገው ያለ ሰው አለ። አየህ፣ በዚህ ደረጃ ማሰብ አለብን። እኔ አንድ ሰው ነኝ፣ እኔ ብቅር ምናጎላለሁ፣ አጎላለሁ ብለን ማሰብ የለብን እና በተጨባጭ ምን ያህል ህዝቡ አሁን የህልውና ፈተና ውስጥ እንደሆነ ምን ያህል ህዝቡ ያገዛዙን የጦረኝነት አካሄድ እንደሚቃወም ምን ያህል ህዝቡ ሰላም እንደተጠማ ሰላም እንደሚፈልግ በተጨባጭ በቁጥር መታየት አለብን። ይሄ ቁጥር ደግሞ በደንብ ጎልቶ እንዲታይ እያንዳንዱ ሰው አስተዋጽኦ አስፈላጊ ነው እና በእለቱ ሌላ ቀጠሮ፣ ሌላ ኮሚትመንት ሊኖረን ይችላል። ባለንበት ቦታ ሆነን ኢርፎን ሰክተን ይሄን ላይቭ መከታተል መቻል አለብን እና ሪሊ ለዓለም አቀፉ ህብረተሰብ ጥሩ መልእክት መላክ የሚያስችል አገዛዙንም፣ የሚያስደነግጥ ህብረተሰቡንም ደግሞ የይቻላል መንፈስ ሊያመጣ የሚችል ሁኔታ መፍጠር አለብን በዛ ዕለት። እና ሪል ህብረተሰቡ፣ እያንዳንዱ ሰው አስተዋጽኦ ያለው መሆኑን፣ የእያንዳንዱ ሰው አስተዋጽኦ የሚቆጠር መሆኑን የሚለካ መሆኑን አምኖ መንቀሳቀስ ያለበት ይመስለኛል። ይሄ ፕሮጀክት የማንም ፕሮጀክት አይደለም። የህዝብ ፕሮጀክት ነው። የሀገር ፕሮጀክት ነው። ሊሳካ የሚችለው ደግሞ በአብሮነት በምናምን ብቻ አይደለም። ሁሉም ሚዲያ የኔ ነው ተሳትፎ ሲያደርግ፣ ህብረተሰቡ በአጠቃላይ በዚህ ጉዳይ መሳተፍ አለብኝ ብሎ የሂደቱ አካል ሲሆን ነው እና ይሄን በደንብ አውቆ ህብረተሰቡ የራሴ ጥያቄ ነው፣ በዚህ ላይ የራሴን አስተዋጽኦ ማድረግ አለብኝ ብሎ ያኔ በቀጥታ ላይቭ መከታተል አለበት። አስተያየቱ በኮሜንት መግለጽ አለበት። የተለያዩ መፈክሮች ይዘጋጃሉ ሂደቱን የሚመለከቱ የህብረተሰቡን ችግር የሚመለከቱ እነሱን አስመልክቶ ያለውን አቋም ያለውን ስሜት በቴክስት መግለጽ አለበት ሪሊ እና ቴክስቱን ደግሞ በዓለም ያለ ሁሉ ተመልካች ያየዋል። እና ሪሊ ጋዜጠኞችም ቅድም እንዳልኩት የተለያዩ መገናኛ ብዙሃን ሪሊ የራሳችሁን የላይቭ ሪከርድ ለማሻሻል በጤናማ